ዳያስፖራ መሄድ ለምን አስፈለገ? ወደ ኢትዮጵያ ዳያስፖራ መሄድ ለምን አስፈለገ? በአጠቃላይ ዳያስፖራዎችን በሀገራዊ ምክክር ኢንጌጅ ማድረግ ለምን አስፈለገ? ምንድን ነው ራሽናል ወይም ደግሞ መሰረታዊ ጃስቲፊኬሽን ተብለን ብንጠየቅ ስላለበትም ስለሆነም አንደኛና መሰረታዊው የአዋጁን መርህ ስራ ላይ ለማዋል ነው ትልቁ ምክንያቱም አካታችነት ቅድም ክብርት ኮሚሽነር ወይዘሮ ብለን ገብረ መድህን በሚገባ እንዳስረዱት በሀሳብ ደረጃም በውክልና ደረጃም እነዚህን ማረጋገጥ ስላለብን ያን ለማድረግ ነው። አካታችን አሳታፍም መሆናችንን ለህዝባችን ይፋ ለማድረግ ለሰጠንም ደግሞ ተልእኮ ለሰጠንም ይኸው እንዲህ አድርገና ለማለትም ጭምር ከሁሉም በላይ ስለምናምንበት ከዚያስ እንደምታስታውሱት አንዳንድ መንግስታት ሙሉ በሙሉ በዳያስፖራ የተመሰረቱ ናቸው ብሎ መናገር ይቻላል። ለምሳሌ የላይቤሪያው ከነ ባንዲራውም ጭምር በአሜሪካን ዳያስፖራዎች ነበር የተመሰረተው። የዳያስፖራ ተጽዕኖ በፖለቲካ ምን ያህል ከፍተኛ ሚና እንደሚጫወት ይህንን ማስመር እንፈልጋለን። በምስራቅ አውሮፓ በተለይ ቀዝቃዛ ጦርነት ካበቃ በኋላ ዳያስፖራዎች መላውን ኢኮኖሚን እንዴት አድርገው በሪሞት ኮንትሮል እንዳንቀሳቀሱት የምናስታውሰው ነው። እስከ መፈንቅለ መንግስት የተካሄደበት ዳያስፖራ እጅግ ተጽዕኖ መፍጠር ስለሚችል፣ በአፍሪካስ፣ ቅድም ላይቤሪያ ነው የጠቀስኩኝ እንጂ ሬሚተንስ በየጊዜው ከዳያስፖራ ካልተላከ መተንፈስ መኖር የማይችሉ መንግስታት እንዳሉ የዳያስፖራ ጥናት በፖለቲካ እንድምታ ላይ የምናየው ነው። ስለዚህ እኛ ዳያስፖራ ኢንጌጅ ሪሊ ማድረግ ያለብን ከነዚህ መሰረታዊ አንደርስታንዲንግ አንድም አዋጁን ተግባራዊ ለማድረግ ሁለተኛ የዳያስፖራ ተጽዕኖ እጅግ ከፍተኛና ወሳኝ ስለሆነ ይሄንንም ኢምፔሪካል ኤቪደንስ ማሳየት ስለሚቻል እንጂ በእውነት ሁላችሁም እንደምታውቁት ምናልባት አንዳንዶቹን ዋሽንግተን ዲሲ ያገኘ ናቸው ካሉ እዛው ክላስ ያለን ሰዎች አለን በተለያዩ ቦታዎች የምናስተምራለን በቪዚቲንግ ፕሮፌሰር ማዕረግ እንጂ፣ በእውነት እንደምታዩን እንደምታወቁን እኛ ለሽርሽር ለጉዞ አይደለም። ምክንያቱም ይህ ሀገራዊ ተልእኮ ነውና ይህንን ተልእኮ በሚገባ ለማሳካት ነው። ስለዚህ ለምን የሚለውን ቃል በተመለከተ እንግዲህ አንድም አዋጁን ለማስፈጸም፣ ሁለተኛ በጎ ተጽዕኖ ማድረግ የሚችሉ እንደገና ደግሞ በጎው ያሉን ተጽዕኖ መፍጠር የሚችሉ መሆናቸውን በሪሰርቻችን ያረጋገጥን ያየነው ጉዳይ ስለሆነ ለዚህ ነው መሄድ ያስፈለገን። ከሁሉም በላይ ደግሞ በፖለቲካ እምነት ተጽዕኖ ማድረግ እንደሚችሉ በተለይ ኢትዮጵያን በተመለከተ ያደረጉት አይተናቸዋል። ኖ ሞር ብለው ሲንቀሳቀሱ፣ ግድቡን በተመለከተ በተለያዩ ጊዜያት ሪል ስንት እንቅስቃሴ ሲያደርጉ እንደነበሩ ዳያስፖራ ምን ያህል ኃይለኛ ግፊት መፍጠር እንደሚችል እዛው የነበሩ ጥቂት አንዳንድ ሰዎች እንደውም ጠርቶን እናንተ የሚታድሩበትን ከፍላቸዋል። እኛ ግን ለአዳራሹ ብንከፍልስ። ምክንያቱም እስካሁን ድረስ እንደዚህ ወደ ውጭ ደርሶ ወደ እኛ መጥተው ስለ እኛ ከሀገራችሁ መጀመሪያ ያስወጣው ምክንያት ከዚያስ፣ ለዚህ ግጭት ዘላቂ መፍትሄ ምንድን ነው ብለው የጠየቅን እስካሁን አንድም ሰው በአንድም ተቋም በሀገራዊ በኢትዮጵያ ተቋም አልነበረም። እናንተ መጀመሪያዎች ናችሁና ምስጋና ይገባቸዋል ተብለን ልክ እናንተ ሁሉ እንደምታደርጉን በተለይ ተወካካሪ ፓርቲዎች አንዳንድ ቦታ ታች ስንወርድ እዛው ከኛ ጋር በመውረድ በማስተባበር በማረም ገና ስንጀምር ፍኖት ካርታ ሁሉ በመስጠት ልክ እንደ እናንተ እዛው እነሱም ከጎናችን ስለነበሩ ይሄንን በጎም ነገር ለነሱ ለመድረስ ኢትዮጵያ ደግሞ ሁልጊዜ በውስጣቸው ስለሆነች ኢትዮጵያ የሚመለከት ጉዳይ ሁሉ እነሱም ስለሚያገባቸው የተለያየያ ሀሳቦች ቢኖሩ ሀሳቦቹ ይከበራሉ በሚገባ ነገር ግን እነዚያ ነው ሀሳቦች ለማስተናገድ ለዚህ ነው መሄድ ያስፈልገው በተለይ ያላቸው ተጽዕኖ በጎ ተጽዕኖ እጅግ ከፍተኛ ስለሆነ ከዚያስ ታዲያ ምን ውጤት ተገኝ እንዴት ነበር አካሄዱ አካሄዱ እንዴት ነበር አካሄዱ በሶስት ደረጃ ነው የተከፈለው የመጀመሪያው ኢትዮጵያ ውስጥ የነበሩ የዳያስፖራ ተወካዮችን በአካል ማግኘት ነበረብን አስቀድመን ስለዚህ እነሱን አግኝተናቸው ተነጋግረን አጀንዳዎቻቸውን እየሰጡ አሉ። ሁለተኛው በበይነ መረብ አማካይነት ነበር። ኮንስተንት በሆነ ቀጣይነት ባለው መንገድ ከነሱ ጋር ሁሌ ሲነጋገር ነበር። ሦስተኛውና የመጨረሻው በአካል በመገኘት ሌሎች የኢትዮጵያ ዜጎች ያደረጉትን እንዲያደርጉ ማለትም ጥልቀት ያለው ጥራት ያለው የኢትዮጵያን የፖለቲካ ፓራዳይም መቀየር የሚችል የኢትዮጵያን የፖለቲካ ባህል መቀየር የሚችል ቅድም የተከበሩ የጋራ ምክር ቤቱ ተወካዩ ሰብሳቢ ወንድም ሰለሞን በሚገባ ክቡር ሰለሞን አየለ እንዳስረዱት በኢትዮጵያ ውስጥ አዲስ ባህል ያውም የንግግር ባህል ያውም ሁሉም አሸናፊዎች ሆነው የሚወጡበት ባህል ያው የተለያዩ ሀሳቦች የሚስተናገዱበት ባህል ምክንያቱም መለያየት ጠላትነት አይደለም። ኦፖዚሽን ዲፍረንስ ኢዝ ኖት ኤንሚቲ ጠላትነት አይደለም። ስለዚህ ይህንን ለአንድ ሀገር ግንባታ የተለያዩ ሀሳቦች እንዲስተናገዱ ለማድረግ አንዱ ይህንን የንግግር ባህል ተግባራዊ ማድረግ ስለሆነ ይህንንም ደግሞ በተግባር ከዲያስፖራዎች በተለይ ደቡብ አፍሪካ፣ ሰሜን አሜሪካ በካናዳ መካከለኛው ምስራቅ በአውሮፓ ማለትም በእንግሊዝና በስዊድን ካገኘናቸው ወንድሞቻችን ጋር ካደረግነው ምክክር እጅግ አርኪ፣ እጅግ አስተማሪ፣ እጅግ ለሀገር የሚጠቅሙ አጀንዳዎችን ማሰባሰብ ችለናል። ከሁሉም በላይ የምክክሩ ሂደት ነው ለእኛ ወሳኝ። ምክንያቱም ሶስት ምሰሶቻችን አንድም ትልቁና የመጀመሪያው ምሰሶአችን አፍሲሎቱን ታሳይለናል ሀገራዊ መግባባትን ማምጣቱ ላይ፣ ሁለተኛው በህዝብና በመንግስት እንደዚሁም በህዝብ መካከል በህዝቦች በህብረተሰቦች በብሄሮች መካከል እምነት እንዲፈጠር ማድረግ። ሶስተኛው በጣም ትልቁ ምክክርን ባህል ማድረግ ሰላምን በሰላማዊ መንገድ ማምጣትን እዚህ ሀገር ቋሚ ባህል ማድረግ። ምክንያቱም በየዓመቱ በሚወጡ ግሎባል ፒስ ኢንደክስ ብትመለከቱ ጉግል ብታደረጉ እዛ አሁኑኑ በምክክር ወደላይ ወጡ ሀገሮችን የምናገኛቸው በጦርነት አይደለም። ስለዚህ ምክክርን ባህል የምናደርግበት ምክንያ ያ ስሉ ለዚያ ደግሞ መሰረቱ ራሱ ምክክር ስለሆነ ለዚህ ነው ዳያስፖራ ያየ ነው ጥልቀት ያለው ምክክር ነበር። ሁለተኛው አጀንዳ መስጠት በደንብ አድርጎ። ሶስተኛው ሌሎቹ ጋር እንዳደረግነው ሁሉ ተወካዮችን ማስመረጥ። ምናልባት አንዳንድ ስዕሎች፣ ምስሎችን ማሳየቱ በጣም ተገቢ ይመስለኛል። እዛ ስለነበሩ ሰዎች ማን ይናገር የነበረ ስለሆነ በአጭሩ የዳያስፖራ ኢንጌጅመንት ቅድም ላልናቸው ምክንያቶች እጅግ መሰረታዊ ስለሆነ ከሰጡትም በላይ ቅድም እንዳልነው ተግባርን ንግግርን በተግባር ማየት አስፈላጊ ስለሆነ ሶስተኛው ነው የመጨረሻው። ቅድም እንዳልነው አካሄዱስ እንዴት ነበረ በተባለው በሁሉም ደረጃ ተገናኝተን ዲሞክራሲያዊ በሆነ መንገድ ልዩነቶች ባሉበት ልዩነቶች ሲፈጠሩ አንድ የስነ ልቦና ሳይንቲስት ቴንሽን ለህይወት ምናልባት ምልክት ነው ቴንሽን የሌለው ጭንቀት የሌለበት ህይወት ከሆነ ወደ መኝታ ክፍል ግባና እጆችን ዘርግተ ፈጣሪ ሆይ አታምነኝም ወይ በህይወት እኮ ምንም አይነት ቴንሽን የለም ወሬ የለም እና አታምነኝም ችሎታ እንዳለኝ ስለምትጠራጥር ነው ያልሰጠኝ እስካሁን ድረስ በላችሁ ጠይቁ ይላል ያ ማለት አሁኑ እንጀምር ማለት አይደለም ነገር ግን እነዚህ ግጭ ቴንሽኖች እዛ የተፈጠሩ ቴንሽኖች የህይወት ምልክቶች ናቸው ተቃውሞዎች የህይወት ምልክቶች ናቸው ተቃውሞ ከሌለ ቼክ የሚያደርግ ነገር ከሌለ አካሄዳችን ላይ ችግር አለው ማለት ነው። ስለዚህ እነዚያንም ስለሚያሳዩነት በደስታ ተቀብለን የሚስተናገዱትን ሁሉ ለማስተናገድም እንድንዘጋጅ ረድቶናል። ባጭሩ ቀደም ሲል የፖለቲካ ፓርቲ መሪዎቻችን እንዳሉት አዲስ ባህል እየፈጠርን ስለሆነ ይህንን አዲስ ባህል ደግሞ ሀገር ውስጥ ብቻ ሳይሆን ውጪ መፍጠሩ እጅግ አስፈላጊ ነውና በተለይ በፖለቲካ ፓርቲዎች ሚና ላይ በኋላ በስፋት እና በጥልቀት ወንድሜ ዶክተር አምባይ ስለሚሄድበት ለዚያው ይህንን የፖለቲካ ፓርቲዎች የሚፈጥሩትን ባህል እዚያው የፖለቲካ ፓርቲ አመራሮች ውጭ ያሉቱ በግልጽ ነግረውናል። ምኑ ጋር መስተካከል እንዳለበት ምኑ ጋር መደረግ እንዳለበት። ስለዚህ ዳያስፖራ ይሄድንበትን ምክንያት ይህን ይመስላል። ከዳያስፖራ ያገኘነው እጅግ ጨዋታ ቀያሪ አጀንዳዎችን ማሰብሰብ ችለናል። ባጭሩ፣ በዚህ ላቁም። ክብር ስጥልኝ አመሰግናለሁ።